ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የመስከረም 192018 ዓ ም የረፋድ ዜናዎችን ይዘንላችሁ ቀርበናል በምስራቅና ሰሜን ወሎ ቀጠናዎች እየተደረጉ ባሉ ውጊያዎች ፋኖ ድል ሲያደርግ ነጻ በወጡ አካባቢዎችም መዋቅር መዘርጋቱን እንደቀጠሉ ነው ዝርዝር የግንባር መረጃዎችን ይዘናል። አቶ ጃዋር የአገዛዙ ጦር በፋኖ ተንኮታኩቷል ሲል፣ የኦነግ ጦር ደግሞ ለአዲስ አበባና ናዝሬት ቅርብ የሆኑት ከተሞች ውስጥ መግባቱ ተገለጸ። በስፋት ዳሰነዋል፣ ትሰሙታላችሁ። በጉራጌ ዞን ቡታጀራ ከተማ ለተቃውሞ የወጡ ወጣቶች ላይ የአገዛዙ ሰዎች በከፈቱት የተኩስ ሩምታ የሰዎች ሕይወት አልፏል። ምን ተፈጠረ የሚለውን በዘገባችን አካተናል። ኤርትራ ወደብን መጠቀም የንግድ እንጂ የፖለቲካ ወይንም ወታደራዊ ጉዳይ አይደለም ስትል የባህር ኃይል በአሰብ ላይ አቋቁማለሁ ላለው ብልጽግና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 በምስራቅና ሰሜን ወሎ ቀጠናዎች እየተደረጉ ባሉ ውጊያዎች ፋኖ ድል ሲያደርግ ነጻ በወጡ አካባቢዎችም መዋቅር መዘርጋቱን እንደቀጠሉ ነው። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ልጅ ያሱኮር ነጻ በወጣቸው የሰሜን እና የደቡብ ወሎ ዞን ወረዳ ከተሞች ላይ ሰፊ ህዝባዊ ውይይቶች በማድረግ የከረፋውን የባዴን መዋቅር እየናደ የራሱን መዋቅር እየዘረጋ ይገኛል። ትናንት መስከረም 18 2016 ዓ ም በደቡብ ወሎ ዞን አምባሰል ወረዳ ውጫሌ ከተማ ከነዋሪው ጋር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 የኛ ግንኙነት ምን መሆን አለበት? ከጠላት ጋር በጥቅምም ሆነ በጾታዊ ግንኙነት እያደረጉ ባሉ ሰዎች ጉዳይ ዙሪያ ምክክር ተደርጓል። በውይይቱም ህዝቡ ደስተኛ እንደነበር እና እስከ ዛሬም ዘግይታቸዋል በማለት ቁጭቱን በአደባባይ ገልጿል። በቀጣይም ሰፊ ውይይቶች እንዲደረግ እየጠየቁ ቀጠናውን እናንተ በመያዛችሁ ሰላም አግኝተናል፣ ከመሳቀቅ ድነናል ሲሉ መደሰታቸውን ገልጸዋል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ልጅ ያሱ ኮር ምክትል ሰብሳቢ እና የፖለቲካ ጉዳዮች ኃላፊ ገልጸዋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ እዝ ዳግማዊ ቴዎድሮስ አምስተኛ ኮር ጎንደ ዛሬ በጋሻው ክፍለ ጦር አካል የሆነችው ቃኘው ብርጌድ ትናንት መስከረም 18 2018 ዓ ም ከጠዳ ከተማ በማውጣት በዙሪያው ያሉ አርሶ አደሮችን ቤት ለቤት በመቀስቀስ ሁላችሁም ፋኖ ናችሁ፣ ፋኖ ልጅም አላችሁ፣ ምረሽ መግባትና ማስገባት አለባችሁ እያለ ሲደሰኩር ፋኖቹ ምክትል ሻለቃውን ጨምሮ አምስቱን ገድለዋል። ህብረተሰቡን ለማወናበድ የመጣው የብርሃኑ ጁላ ጦር ሙትና ቁስለኛውን ይዘው በወጣበት እግሩ እየሸሸ ወደ መገጭ ግድብ ተመልሶ ገብቷል። አቶ ጃዋር ያገዛዙ ጦር በፋኖ ታንኮታኩቷል ሲል የኦነግ ጦር ደግሞ ለአዲስ አበባና ናዝሬት ቅርብ የሆኑት ከተሞች ውስጥ መግባቱ ተገለጸ። ባለፉት ጥቂት ሳምንታት ውስጥ በመካሄድ ላይ ባለው ጦርነት ውስጥ ለውጦችን ሊያስከትሉ የሚችሉ ጉል ተጨባጭ ሁኔታዎች እንዳሉ ፖለቲከኛው አቶ ጃዋር መሐመድ ገልጿል። እነዚህን ጉል ያላቸውን ለውጦችም በሁለት መልኩ ተለይተው ሊታዩ ይችላሉ ሲል በማህበራዊ ትስስር ገጹ አስፍሯል። በዚህም በሰሜን ወሎ ፋኖ በአገዛዙ ጦር ላይ እየፈጸመ ያለውን ጥቃት የመጀመሪያው ነው ብለዋል። አቶ ጃዋር ፋኖ በሰሜን ወሎ በመንግስት የጸጥታ ኃይሎች ላይ በፈጸመው ጥቃት የመከላከያ ዲቪዥን መቶ ሁለተኛ ከወር በሁለት ቀናት ጦርነት ውስጥ ብቻ ተንኮታኩቷል ሲል ገልጸዋል የአስደንጋጭ የሆነው ውጤት የፋኖ እያደገ የመጣውን ጥንካሬ የሚያጎላ ብቻ ሳይሆን የመከላከያ ሰራዊትን ደካማ ውጤትም ይጠቁማል ይላል አቶ ጃዋር ያገዛዙ ካድሬዎች ዘመቻው በትግራይና በኤርትራ ኃይሎች ታቅዶ እየተደገፈ ነው ሲሉ ይከራከራሉ፣ የሚለው አቶ ጃዋር ያንን ጥያቄ ብንቀበል እንኳን በኦሮሚያ በምዕራብና በምስራቅ ሸዋ በመቶዎች የሚቆጠሩ የመከላከያ ወታደሮችን በመማረክ የኦነግ ጦር ደጋግሞ ያስመዘገበውን ወታደራዊ ስኬትና ፋኖ በጎጃም ያደረገውን ተመሳሳይ ድል አይገልጹም ሲል ያብራራል። በመሆኑ ለእነዚህ ቅጽበታዊ ሽንፈቶችና የሰራዊቱ መበታተን በአገዛዙ ምክንያት የተደረገው የውጭ ድጋፍና ሰበብ ሊቆጠር አይችልም ይላል። እነዚህ ማስረጃዎች በአገዛዙ ተዋጊ ኃይል ፍላጎትና ሞራል ላይ ጥልቅ የሆነ መሰላቸትን እንደሚያመለክቱ ጠቅሶ የሚስጥር እንዳልሆነና በግንባር ላይ ያሉ ወታደሮች ለወራት በይፋ ስለ እርስ በርስ ጦርነት አስከፊነት ሲናገሩ ቆይተዋል ይላል። የውጊያ ዓላማውን ጠራጠሩ፣ የሎጂስቲክ እጥረትን እያማረሩ መሰረታዊ ፍላጎቶችን እንኳን ሳይቀር እየተነፈጉ ከፍተኛ ወታደራዊ መኮንኖችን ሲከሱ ነበር ያለው ፖለቲከኛው፣ የሰራዊቱ ሞራል እየከሰመ ነው። በውጊያ ቀጠና ከተሰማሩት ወታ ወታደሮች መካከል ብዙዎቹ በግዳጅ ተመልምለው አነስተኛና በቂ ያልሆነ ስልጠና ነው የተሰጣቸው፣ ብሏል። የኦነግ ጦር በበኩሉ ባለፉት ሳምንታት በምስራቅ ሀረርጌ አዲስ ዘመቻ በመክፈት በአገዛዙ ጦር ላይ ኪሳራ ማድረሱን አቶ ጃዋር ያነሳል። በዘመቻው የአገዛዙ ሰራዊት አባላት ተማርከዋል፣ ተገድለዋል። ጃዋር ይህ ዘመቻ ስልታዊ ለውጥን የሚያንጸባርቅ ይመስላል ያለ ሲሆን ኦኤልኤ ኦፕሬሽኑን በምዕራብና ደቡብ ብቻ ከማድረግ ይልቅ ወደ ዋና ከተማ በሚወስዱ ቁልፍ ዋና መንገዶች ላይ ኃይሎችንና ልምድ ያላቸው አዛዦች ወደ መሀል የአገሪቱ ክፍልና ወደ ምስራቅ እያዞረ ነው ብሏል። በተመሳሳይ መረጃ በ ባሳለፍነው ሳምንት ሰኞ እለት የኦነግ ጦር ከአዲስ አበባና ከናዝሬት ቅርብ በሆኑ ቦታዎች ላይ ውጊያ ከፍቶ እንደነበር የሮሃ ምንጮች ተናግረዋል። ባለፈው ሳምንት ሰኞ መስከረም 12 2018 ዓ ምት ከሰዓት በኋላ የኦነግ ጦር በኦሮሚያ ክልል ምስራቅ ሸዋ ዞን መቂ ከተማ ከባድ ውጊያ ከፍቶ እንደነበር የአካባቢው ነዋሪዎች ለሮሃ ተናግረዋል። በዚህም ያገዛዙ ጦር የመቂ ከተማን ለቀው ወደ ሞጆ እንደሸሸና ታጣቂዎቹ ከተማዋን ከሰኞ ዘጠኝ ሰዓት ጀምሮ እስከ ረቡዕ ማምሻውን ድረስ በከተማዋ እንደቆዩ ምንጮቻችን ነግረውናል። በዚህም እየዞሩ ሱቅ ሲያስከፍቱና እንቅስቃሴ እንዲደረግ ሲያዙ ነበር ብለውናል። እንዲሁም ለናዝሬትና ለአዲስ አበባ ቅርብ በሆነችው የቆቃ ከተማ ተመሳሳይ ውጊያ መካሄዱን ምንጮች አክለው ነግረውናል። ሆኖም በቆቃ እየተካሄደ በቆቃ የተካሄደው ውጊያ ለግማሽ ቀን የዘለቀ ሲሆን፣ በወቅቱ በሞጆ ከተማ የሚገኘው የአገዛዙ ኃይል ጭምር ከፍተኛ ስጋት ውስጥ ወድቆ እንደነበር ነው ምንጮች የነገሩን። በጉራጌ ዞን ቡታጀራ ከተማ ለተቃውሞ የወጡ ወጣቶች ላይ ያገዛዙ ሰዎች በከፈቱት የተኩስ ሩምታ የሰዎች ህይወት አለፈ። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን ቡታጀራ ከተማ ትናንት ለተቃውሞ አደባባይ የወጡ ወጣቶች ካገዛዙ የጸጥታ ኃይሎች ጋር ባደረጉት ግጭት ሰዎች ሳይቆስሉና ሳይሞቱ እንዳልቀረ የከተማዋ ነዋሪዎች ገልጸዋል። ወጣቶቹ ዛሬ ካገዛዙ ኃይሎች ጋር የተጋጩት የሲናኖው ሴራ የተባለው ባህላዊ ሽምግልና ስርዓት የባለቤትነት ጥያቄ ጋር ተያይዞ በተከሰተ አለመግባባት ነው ተብሏል። ወጣቶቹ የከተማዋን ጎዳናዎች በድንጋይና በጎማ ዘግተው መዋላቸውን የአይን ማኞች መናገራቸውን ዶይቸ ቬለ ዘግበዋል። በከተማ ውስጥ ከቀኑ ሰባት ሰዓት ድረስ የተኩሱ ሩምታ ይሰማ እንደነበር የጠቀሱት ነዋሪዎቹ የአምቡላንሶች ምልልስ በርቀት ተሰምቷል ብለዋል። በከተማው መረጋጋት ባለመስፈኑ ምን ያህል ሰዎች እንደተጎዱ ለማወቅ አስቸጋሪ መሆኑንም ነዋሪዎቹ ተናግረዋል። ሆኖም የመብት ጥያቄዎችን ባነሱ የጉራጌ ወጣቶች ላይ አገዛዙ መሳሪያ በመተኮስ የሰው ህይወት ሊቀጥፍ ችሏል። ሲናኖ ሴራ የተባለው ባህላዊ የሽምግልና ጥበቃና ስርዓት በመስቃን እና በዶቤ የቤተ ጉራጌ ማህበረሰቦች መካከል የባለቤትነት ይገባኛል ጥያቄ ሲነሳ መቆየቱ ይታወቃል። ኤርትራ ወደብን መጠቀም የንግድ እንጂ የፖለቲካ ወይንም ወታደራዊ ጉዳይ አይደለም ስትል የባህር ኃይል በአሰብ ላይ አቋቁም አለው ላለው ብልጽግና ምላሽ ሰጠች። ወደብን መጠቀም የንግድ እንጂ የፖለቲካ ወይንም ወታደራዊ ጉዳይ አይደለም ሲሉ የኤርትራ ውጭ ጉዳይ ሚኒስትር ተናግረዋል። በኒውዮርክ እየተካሄደ ካለው የተመድ ጠቅላላ ጉባኤ ጎን ለጎን የተለያዩ ስብሰባዎችም እንደሚከናወኑ ይታወቃል። ከእነዚህ መካከል የባህር በር የሌላቸው በማደግ ላይ ያሉ ሀገራት የውጭ ጉዳይ ሚኒስትሮች ስብሰባ አንዱ ነው። በዚህኛው ስብሰባ ላይ ንግግር ካደረጉት መካከል የኤርትራው የውጭ ጉዳይ ሚኒስትር አቶ ኡስማን ሳላ አንዱ ናቸው። በንግግራቸውም የባህር በር ያላቸው ሀገራት ጎረቤቶቻቸውን ማሳለፍና የልማት አጋር ማድረግ እንደሚጠበቅባቸው አስረድተው ይህ ግን በዓለም አቀፍ ሕግ በሉዓላዊነት በጋራ መከባበርና ጣልቃ ባለመግባት መሪ ላይ መመስረት እንዳለበት ገልጸዋል። ትክክለኛ ትብብርም በስጋት ሳይሆን በመተማመን ላይ የተመሰረተ መሆን እንደሚገባው አስታውቀዋል። መተማመን የሚገነባው ደግሞ አገራት እርስ በርሳቸው ነጻነታቸውን የግዛ ግዛት አንድነታቸውንና ግዴታቸውን በተመለከተ ሲከባበሩ መሆኑን አስረድተዋል። አቶ ኡስማን ንግግራቸውን ሲቀጥሉም ኤርትራ ሉዋላዊ የባህር ጠረፍ ያላት ሉዓላዊ ሀገር ስትሆን ወደቦቿን ብሔራዊ ሀብቶቿ ናቸው። ወደብን የመጠቀም ማናቸውም ጉዳዮች የሚወሰኑትም ኤርትራና እሷ የመረጠችው አጋር በሚያደርጉት የሁለትዮሽ ስምምነት ይሆናል ካሉ በኋላ ኤርትራ ወደቦቿን ለውጭ ሀገር ወታደራዊ አገልግሎት ወይንም ባህር ኃይል እንደማትፈቅድ አስታውቀዋል። የባህር በር የሌላቸው ሀገራት በጎረቤት ሀገራት ወደቦች የመጠቀም መብት ዝም ብሎ የሚመነጭ ወይንም በሌላ ሶስተኛ አካል ድርድር የሚከናወን ሳይሆን በዓለም አቀፍ ሕግ የሚመራ መሆኑንም አስረድተዋል። ሚኒስትሩ ጨምረውም ወደብን ሰዎችን መጠቀም የንግድ እንጂ የፖለቲካ ወይም ወታደራዊ ጉዳይ አይደለም። ኤርትራ በወደቦቿ ፍትሐዊና እኩል በሆነ መንገድ የንግድ ትብብር ለማድረግ በሯ ክፍት ነው። ለህጋዊ የንግድ ስርዓት ወደቦቿን ክፍት ማድረጓንም ትቀጥላለች ሲሉ ገልጸዋል። ከምዕራባውያን ተገላ የኖረችው ኤርትራ አሁን ላይ ከምዕራባውያን አገራት ጋር ሰላማዊ ንግግሮችን እያደረገች ነው። ከረጅም ዓመታት በኋላ ከአሜሪካው ፕሬዝዳንት አማካሪ ጋር በመነጋገርም አዲስ መንገድ ጀምራለች። ከአውሮፓ ህብረት መሪዎች ጋርም እየመከረች ነው። በአንጻሩ የኢትዮጵያው መሪ አብይ አህመድ ኤርትራ በተመድ ስብሰባ ተገኝታ የጎንዮሽ ውይይቶችን ስታጧጥፍ ወደ ሞስኮ ተጉዞ ከምዕራባውያን ጋር ያለውን መቃቃር ከፍ እያደረገ ነው። የተባበሩት መንግስታት ድርጅት ከኢራን ላይ አንስቶ የነበረውን የጦር መሳሪያና ሌሎች ማዕቀቦች እንደገና መለሰ። ድርጅቱ በኢራን ላይ ማዕቀቡን መመለሱን ተከትሎ ሶስቱ የአውሮፓ ሀያላን ጀርመን፣ ፈረንሳይና እንግሊዝ ተህራን ውጥረት ከማባባስ ተቆጥባ ወደ ድርድር እንድትመለስ ጥሪ አቅርበዋል። የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ኢራን በጎርጎሮ ያሳኑ 2015 የተደረሰውን የኒውክሌር ስምምነት ጥሳለች ሲል ከሷል። ምክር ቤቱ ኢራን ከስምምነቱ ውጪ የኒውክሌር ጦር መሳሪያ ማበልጸጓን ቀጥላለች ቢልም ኢራን ግን ያንን አስተባብላለች አስር ዓመታት ያስቆጠረውና በኢራን አሜሪካ ሩሲያ ቻይና እንግሊዝ ጀርመን ፈረንሳይ የተፈረመው የኑክሌር ስምምነት በመጨረሻዎች ወራት አሜሪካና እስራኤል የኢራንን የኑክሌር ተቋማት በቦምብ ከደበደቡ በኋላ በመካከለኛው ምስራቅ ቀውስ እንዲባባስ ምክንያት ሆኖው ማለፉን ሮይተርስ ዘግበዋል የተባበሩት መንግስታት ድርጅት ኒውዮርክ ውስጥ ከሚያካሄደው ጠቅላላ ጉባኤ ጎን ለጎን የመከረው የጸጥታው ጥበቃ ምክር ቤት በኢራን ላይ ማዕቀቡ